በስም አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሚን። በስም አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሚን። በስም አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሚን። ውድ ወገኖቼ እንደምን ከርማችሁ ሰንብታችኋል? እንደምን ከርማችሁ ሰንብታችኋል? እንደምን ከርማችሁ ሰንብታችኋል? ለዚህ ሰዓት ለዚህ ጊዜ ያደረሰን ቅዱስ እግዚአብሔር ክብር ምስጋና ይድረሰውና ለእኔም ተናጋሪ አንደበት ለአንትናንተም ማስተዋል የታከልበት ዝነልቦና ልቦና ይስጥልን። ቸር ቸሩ መድኃኒ ያለ ዳሬ ነሐሴ 17 2017 ዓመተ ምሕረት ነው። እንግዲህ በዚች ቤተ ቤተክርስቲያን ለአራት ዓመት የሱባዔ ቆይታ አድርጋለሁ። ማለትም ከ2014 እስከ 2017 ዓመተ ምህረት እስከ ዛሬዋ ቀን ድረስ ማለት ነው። እንግዲህ በተከታታይ ያቀረብኳቸውንና ከዚህ በኋላ የማስተላልፋቸውን በየሳምንቱ ተከታታይ ሶስት መልእክቶችን አስተላልፋለሁ። የመጨረሻው ዎች መልእክቶች ብያቸው ነበረ። አሁን ግን ባለው ሁኔታ ምን እንደምላላቅም፣ እስቲ ቆይታውን ከመልእክቶች ጋር እንድታዳምጡት እጋብዛለሁ። እንግዲህ አሁን ቤተ ክርስቲያኗን ስታዩት በጎም ተሸፍናለች። እንግዲህ ሄድ ጥዋት ነው፣ ከተሞችን ትመስላለች። አካባቢዋ በሙሉ በጎም የተሸፈነ ነው። እንግዲህ ይቺ ናት ይቺ ቤተ ክርስቲያን ጽዮን ሰማያዊት ብርብር ቅድስ ድንግል ማርያም ቤተ ክርስቲያን ትባላለች ከክርስቶስ ልደት በፊት መስዋዕት የተደረገባት እና ከዛ በኋላ በአምስት መቶ ሀያ ዓመተ ምሕረት የተገነባች ነው። ዝርዝር ታሪኩን ወደፊት አቀርባለሁ። ቤተ ክርስቲያኗ አሁን ላይ ይህንን ትመስላለች። እንግዲህ እየተሰራችም ነው። አዲሱም እንግዲህ አንድም ሰው ይስራው ቤተ ክርስቲያኗን፣ ሁለትም ሰው ይስራው፣ ሶስትም ሰው ይስራው። አንድ ሶስት አምስት ወይ ሰባት ሆኖ ይሰሩታል ብዬ ትልቅ ተስፋ አለኝ። ቤተ ክርስቲያኗን እያስጎበኘዋቸው ለመጨረሻ ጊዜ ሄዳለሁ። እኔ ዙሪያዋን እንግዲህ ጉሙ ገልጧል። ቅድም ጉም ነበር፣ አሁን እየገለጠ ነው ጉሙ። ግብር ክብር ለእግዚአብሔር ይሁን። ቤተ ክርስቲያናችን ትመስላለች እንግዲህ ይህንን ሶስት ተከታታዮችን እንትኖችን አስተላልፋለሁ እንደ እግዚአብሔር ፍቃድ እንግዲህ ዛሬ ሰው ብሎኛል እግዚአብሔር በሰላምና በጤና ጠብቆ የሚቀጥለው ዓመት ሰው ይበለን ክብር ምስጋና ለእግዚአብሔር በሰማይም በምድርም ይሆን አሜን